ሰላም ጠና ይስጥልኝ፣ አድማጅ ተመልካቾቻችን። ዘንድሮ የሚከበረውን የስቅለት ና የዲሳይበር ማስመልከት ከሁሉም የሸዋ ቀጠና ያሉ የአመራፋኖ ሸዋ ጠቅላይ ግዛት እዝ ከፍተኛ አመራሮች መልእክት እያስተላለፉ ይገኛሉ። የአመራፋኖ ሸዋ ጠቅላይ ግዛት እዝ አፄ አምደ ጽዮን ኮር መልእክት አስተላልፏል፤ እንደሚከተለው ይቀርባል። አመሰግናለሁ ወንድም አለን። እንግዲህ በመጀመሪያ ስሜ ሁሉም ዘውዴ ወይም አባቢ ይባላለሁ። አመራፋኖ ሸዋ ጠቅላይ ግዛት እዝ አግሪያም በጭንኮር ምክትል ህዝብ ግንኙነት ነኝ። በመጀመሪያ ለሸዋ ጠቅላይ ግዛት ህዝብ አመራሮችና አባላት እንኳን ለሁለት ሺ አስራ ሰባት ዓመተ ምሕረት የጌታችን የመድኃኒታችን የኢየሱስ ክርስቶስ የስቅለት በዓል ሰላም አደረሳችሁ እያልኩኝ እንግዲህ በአራቱም ጠቅላይ ግዛት ህዝብ ሸዋ በጎንደር፣ በወሎ፣ በጎጃም በዱር በገደሉ ከአገዛዙ ስርዓት ጋር እየተዋደቃችሁና እየታገላችሁ ያላችሁ የፋኖ አመራሮችና አባላት እንዲሁም ለመላው አማራና ኢትዮጵያውያን እንዲሁም በመላው ዓለም ላላችሁ የትግሉ አጋርና ደጋፊዎች እንኳን ለትንሣኤ በዓል በሰላም አደረሳችሁ እያልኩኝ በዓሉን ስታከብሩ የቀጣናው ያላችሁ የፋኖ አባላትና አመራሮች እንደምታውቁት የብልጽግና ስርዓት ለህዝብና ለማህበረሰብ የማይጨነቅ ከመሆኑ አንጻር ሰራዊታችሁንና ማህበረሰባችሁን ከድሮንና ከሌሎች መሰል ጥቃቶች መቆጠብ በዓሉን እንድታከብሩ መልእክቴን አስተላልፋለሁ። አመሰግናለሁ። ፋኖ አባቢ እንደው መጨረሻም ከዚህ ትግል ከአማራ ህዝብ ወጥተው የአማራ ህዝብ እየወጉላሉ የተለያየ የአማራ ህዝብ ዘላለማዊ ጥላቶች ማለት እንችላለን። ለእነሱ የምታስተላልፈው መልእክት ካለ እድሉ ልስጥህ። አመሰግናለሁ። ምናልባት ስርዓቱን አገልግ የስርዓቱን አገልጋዮች የመጨረሻ መልእክት ማስተላለፍ የምፈልገው የብልጽግና ስርዓት አገልጋይ ሆናችሁ፣ አማራ ሆናችሁ የገንዘብ ራሳችሁን ለውጣችሁ፣ የብልጽግና አሽከር በመሆን ህዝባችሁን የካዳችሁ እየደረጃላችሁ የብጽግና ያላችሁ የብልጽግና አመራሮች ህዝባችሁን ለአንዴና ለመጨረሻ ጊዜ ይቅር የምትሉበት ምሕረት እንዲወርድላችሁ የምታደርጉበት ዘመን ላይ ነውና ያላችሁት ሁላችሁም ይህንን ስርዓት በመተው የአማራ ህዝብ ትግልን በመቀላቀል ህዝባችሁ ይቅር እንዲላችሁ ትግሉን ብትቀላቀሉና የትግሉ ደጋፊ ብትሆኑ መልክቴን አስተላልፋለሁ። ይህ ካልሆነ ግን እናንተን የወለደች እናትና እናንተን የተሸከመች ማህፀን ይቅር የማትላችሁና በጥቁር መዝገብ ውስጥ ተመዝግባችሁ ታሪክ ሁሉ በታሪክ ሁሉ ስትወቀሱ የምትኖሩ መሆናችሁን ማወቅ አለባችሁ። በመጨረሻም በዚህ ስርዓት ላይ የዚህም ስርዓት ለማፍረስ በዱር በገደሉ ያላችሁ የፋኖ አመራሮችና በየደረጃው ያላችሁ የፋኖ አመራሮችና የፋኖ ታጋዮች የመጨረሻ መልክቴን የምነግራችሁ የብልጽግና ስርዓት ለአንዴና ለመጨረሻ ጊዜ ከስር መሰረቱ ገርስሰን ለመጣል በየበኩላችሁ የምትወጡትን ነገር ልትወጡ እና ትግላችንን ወደፊት ማስቀጠል እንድትችሉ ትግላችን እያበበ እየጎመራና ፍሬ እያፈራ መሆኑን በማወቅ ሁላችሁም ከትላንትናው ዛሬ የተሻለ የትግል መስመር ውስጥ መሆናችንን ማወቅና ትግላችንን ወደፊት ማስቀጠልና የምናስበውን የአማራን ሕዝብ ነፃነትና የአማራ ሕዝብ ትግልን ወደፊት ማስቀጠል እንድትችሉና ወደምናስበው ወደ አራት ኪሎ ጉዞ ስጋሴ እንድናደርግ የመጨረሻ መልዕክቴን አስተላልፋለሁ። መጨረሻ መናገር የምፈልገው በተለያየ ቦታ ያላችሁ በሁሉም ቦታ ያላችሁ የፋኖ አደረጃጀት ምናልባት እግላችንን ወደፊት ማስቀጠል እንዳለብን በማወቅና ልዩነታችንን በማጥበብ የምናስበውን የምናልመውን የአማራ ህዝብ ነፃነትና የአራት ኪሎ ግስጋሴያችንን በጋራ ተያይዘን ማስቀጠል እንዳለብን በማወቅና በመረዳት ሁላችሁም የበኩላችሁን ብትወጡና የሚጨለቅልንን የሚወደንን የተሰቃየውን የአማራ ህዝብ ነጻነት በአስቸኳይ በፍጥነት ማምጣት የምንችልበት መንገድ ሳመቻችሁ እና የበኩላችሁ ብትወጡ የመጨረሻ ጥሪውን አስተላልፋለሁ። አመሰግናለን። አማራ ፋኖ ሸዋ ጠቅላይ ግዛት አፄ አምደጽዮን ኮር ምክትል የህዝብ ግንኙነት ዘርፍ ኃላፊ ፋኖ አባቢ ዘውዱ ስላስተላለፍከው መልእክት ከልብ እያመሰገንኩ በዓሉ የፍቅር የድል የከፍታ እንዲሆንልን ከልብ እመኛለሁ። መልካም በዓል።